ሰላም ውድ የችጅን ቤተሰቦች ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ስቅለቱ በሰላም አደረሳችሁ፣ እያለን የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን አስተዋውቃችሁ። አልሸባብ የሶማሊያ ቁልፍ ከተማ መቆጣጠሩን ተከትሎ የአሜሪካና የሶማሊያ ጦር የአየር ድብደባ ፈጸሙ። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አውሮፕላን ማረፊያ 2500 አርሶ አደሮች እንደሚነሱ ገለጸ። በጥንቅራችን ተካቷል። በደቡብ አፍሪካ በአገልግሎት ላይ ያለ ታፍኖ የተወሰደው አሜሪካዊ ፓስተር መገኘቱ ተሰምቷል። መንግስታዊው የቴሌኮም አገልግሎት አቅራቢ ኢትዮ ቴሌኮም በመጀመሪያው ዙር ተቋሙ በሸጣቸው አክሲዮኖች ዙሪያ ለሕዝብ ተከታታይ መረጃ ለማድረሱና ቀጣይ መርሃ ግብሮች ተብለው በወቅቱ የተቀመጡት ቀናት በማለፋቸው በቅርቡ ጋዜጣዊ መግለጫ እንደሚሰጥ ተናግረዋል። እንመለስበታለን። ከ78 ቢሊዮን ዩሮ በላይ ዋጋ ያለው ግዙፍ የወርቅ ክምችት በቻይና ተገኘ። በየቀኑ ትኩስ፣ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂኤን ዕለታዊ የመረጃ መርሃ ግብራችን እንሆ ተጨምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናመራለን። በደቡብ አፍሪካ በአገልግሎት ላይ ያለ ታፍኖ የተወሰደው አሜሪካዊ ፓስተር ተገኘ። በደቡብ አፍሪካ ባለፈው ሳምንት በቤተ ክርስቲያን አገልግሎት ላይ ያለ በታጣቂዎች ታግቶ የነበረው አንድ አሜሪካዊ ፓስተርን ለማስጣል በነበረ ከፍተኛ የተኩስ ልውውጥ የሶስት ሰዎች ሕይወት ማለፉን የመንግስት ባለሥልጣናቱ አስታውቀዋል። ጆሽ ሱሊቫን ምንም አይነት ጉዳት ሳይደርስበት በምስራቅ ሂብታውን ውስጥ በግቤርሃ ማክሰኞ አመሻሽ ላይ ተገኝቷል። የ45 ዓመቱ ፓስተር ባለፈው ሐሙስ እገታው የተፈጸመበት ሲሆን የቤተሰቡን እንቅስቃሴ ጠንቅቀው ያውቃሉ ተብለው በተጠረጠሩ ታጋቾች ላይ እስካሁን የተገኘ መረጃ የለም። በደቡብ አፍሪካ ላለፉት 10 ዓመታት አፈና 264 በመቶኛ ጨምሯል ሲል የፖሊስ አሃዛዊ መረጃ ያሳያል። ረቡዕ ዕለት በወጣው መግለጫም አውክስ በመባል የሚታወቀው የደቡብ አፍሪካ የፖሊስ ክንፍ ሱሊቫንን ከእገታ ነጻ ያወጣው ሲሆን፣ የተቀናጀ የፖሊስ ክትል መደረጉን ተከትሎ አጥቂው በፍጥነት ወደ ታቀደበት ቦታ ተንቀሳቅሷል ተብሏል። የአውክስ ቃል አቀባይ ኤቬሊ ፉምባ እንደተናገሩት መኮንኖቹ ወደ ቤቱ ሲቃረቡ ተጠርጣሪዎቹ ተኩሱ በመክፈት በተሽከርካሪ ውስጥ ለመሸሽ ሞክረዋል። ፉምባ አክለውም እንዳሉት መኮንኖቹ በታክቲክ ትክክለኛው ምላሽ በመስጠት ወደ ከፍተኛ የተኩሱ ልውውጥ በማምራት ማንነታቸው ያልታወቁ ሶስት ተጠርጣሪዎች ለሞት ተዳርጓል ብለዋል። የፓስተር ሱሊቫን ቤተሰብና ጓደኞቻቸው ከታገቱበት ጊዜ ጀምሮ በሰላም እንዲመለሱ ጥሪ ሲያቀርቡ ቆይተዋል። የሱሊቫን ቤተሰብ ቃል አቀባይ የሆኑት ጄርሚ ሀል ለሀገር ውስጥ ጋዜጣ ታይምስ ላይቭ እንደተናገሩት ፓስተሩ በተያዙበት ወቅት ከሚስታቸውና ከልጆቻቸው ጋር ቤተ ክርስቲያን ውስጥ ነበሩ። አጋቾቹ ስሙን ያውቁት ነበር ሲሉም ተናግሯል። የመጀመሪያ የፖሊስ የምርመራ ግኝት እንዳሳየው አጋቾቹ ምንም አይነት ገንዘብ እንዳልጠየቁም ያሳያል። በደቡብ አፍሪካ የፖሊስ ኃይል ውስጥ የሚገኘው ሀውክስ የተባለው ክፍል የተደራጁ ኢኮኖሚያዊና ሌሎችም ከባድ ወንጀሎችን በማጣራት ላይ ተኩራል። በፓስተር ሱሊቫን የግል ድረገጽ ላይ በተጋራው መረጃ መሰረት አገልግሎታቸው የቤተ ክርስቲያን ተከላ ሚሶናዊ መሆናቸውን ይገልጻል። በ2018 ከባለቤታቸውና ከልጆቻቸው ጋር ወደ ደቡብ አፍሪካ በማምራት ለሆሳ ቋንቋ ተናጋሪዎች ቤተ ክርስቲያን እንደተከሉም ዳጉ ጆርናል ገልጿል። መንግስታዊው የቴሌኮም አገልግሎት አቅራቢ ኢትዮ ቴሌኮም በመጀመሪያ ዙር እያንዳንዳቸው 100 ሚሊዮን መደበኛ አክሲዮኖች ከህዳር ወር ጀምሮ ማቅረቡ ይታወሳል። ተቋሙ በሸጣቸው አክሲዮኖች ዙሪያ ለህዝብ ተከታታይ መረጃ አለማድረሱና ቀጣይ መራ ግብሮች ተብለው በወቅቱ የተቀመጡት ቀናት በማለፋቸው በብዙዎች ዘንድ አግራሞትን እየፈጠረ ይገኛል። የመሰረት ሚዲያ ተከታታዮችም በጉዳዩ ዙሪያ ኢትዮ ቴሌኮምን እንድናነጋገር ተከታታይ ጥያቄ አቅርበዋል። በዚህም ዙሪያ በቅርቡ አስተያየቶቻቸውን ያስነበቡት እውቁ የባንክ ባለሙያ አቶ ሙሼ ሰሙ ኢትዮ ቴሌኮም ከጃንዋሪ 31 2025 ጀምሮ ተቀባይነት ያገኙ አክሲዮን ገዢዎች እንደሚለይና ተቀባይነት ያላገኙ አክሲዮን ገዢዎችን ደግሞ እስከ አፕሪል 14 2025 ድረስ ገንዘባቸውን መመለስ እንደሚጀምር መግለጹን አንስተዋል። በዚህ ዙሪያ መሰረት ሚዲያ ኢትዮ ቴሌኮምን ያነጋገረ ሲሆን ተቋሙ ውጤቱን ለሕዝብ የማሳወቅ ሂደት ጊዜ መፍጀቱን አምኖ ይህም የተፈጠረው ሂደቱ ለተቋሙ የመጀመሪያ ከመሆኑ ጋር የተያያዘ መሆኑን ጠቅሷል። በቀጣይ ሂደት ዙሪያ ከባለ ድርሻዎች ጋር ሰፋ ያለ ውይይት ማድረግ አስፈልጎ ነበር በተጨማሪም አንዳንድ ዳታዎችን የማጥራት ስራ ላይ ትኩረት አድርገን እየሰራን ነበር በሚል ምላሹን ለመሰረት ሚዲያ የሰጠው ኢትዮ ቴሌኮም አሁንም ግልጽነት ያለው አሰራር ለመዘርጋት ጥኑ አቋም አለኝ ብሏል። በሚቀጥለው ሳምንትም በዚህ ዙሪያ ጋዜጣዊ መግለጫ እንደሚኖር የገለጸው ኢትዮ ቴሌኮም የቴሌኮም ኩባንያው በዚህ መግለጫ ላይ ስለ አክሲዮን ሽያጩና ስለ ድልድል ውጤት ይፋ እንደሚያደርግም አስታውቋል። ጉግል አይረንውድ የተሰኘ ቺፕ አስተዋወቀ። ጉግል ኩባንያ ለአርቲፊሻል ኢንቴለጀንስ ቴክኖሎጂ የተሻለ አቅም የሚያላብሱ አዲስ ቺፕ ይፋ አድርጓል። አይረንውድ የተሰኘ ስያሜ የተሰጠው ይህ ቺፕ ከዚህ በፊት ጥቅም ላይ ሲውል ከነበረው ጉግል ትሪሊየም ቺፕ አንጻር የተሻለ የመፈጸም አቅም አለው ተብሏል። ኃይል ቆጣቢ መሆኑን ደግሞ ይዞት የመጣው ሌላኛው መልካም አማራጭ ነው ተብሏል። ኩባንያው ጉግል ብሎክ በተሰኘ ድረገጹ እንዳስነበበው አርቲፊሻል ኢንቴሊጀንስን መሰረት አድርገው ለሚሰሩ ቻት ቦቶች ፈጣን ምላሽ እንዲሰጡ ቺፑ አስተዋጽኦ የጎላ ይሆናል ብሏል። እንደ ጀማኒና ሌሎችም በኩባንያው ለበለጸጉ የአርቲፊሻል ኢንቴሊጀንስ ውጤቶች ተጨማሪ አቅም እንደሚሰጥም ታምኑበታል። ቺፑ በጉግል ኢንጂነሪንግ ግሩፕና በጉግል ክላውድ አገልግሎት ላይ የሚተገበር ይሆናልም ተብሏል። ከ38 ቢሊዮን ዩሮ በላይ ዋጋ ያላቸው ግዙፍ የወርቅ ክምችት በቻይና ተገኘ። በቻይና ጂኦሎጂስቶች በቅርቡ እጅግ ግዙፍ የሆነ የወርቅ ክምችት ማግኘታቸውን ይፋ አድርገዋል። በማዕከላዊ ቻይና ሁዋን ግዛት ስር በጥልቅ የተቀበረው ይህ ክምችት ከ1000 ሜትሪክ ቶን በላይ ወርቅ የያዘ ሲሆን ይህም በግምት 78 ቢሊዮን ዩሮ ወይም 600 ቢሊዮን የቻይና ዩዋን ዋጋ አለው ተብሏል። ይህ ግኝት በቅርብ ጊዜያት ከተገኙ እጅግ ግዙፍ የወርቅ ክምችቶች አንዱ በመሆኑ የዓለምን የማዕድን ቁፋሮ ሁኔታ በከፍተኛ ደረጃ ሊቀይር ይችላል የሚል ግምትም ተሰጥቶታል። እንደ ኢንዲያን ዲፌንስ ሪቪው ዘገባ ከሆነ ይህ ክምችት በዓለም ላይ ትልቁ የወርቅ ክምችት ከሚባለው የደቡብ አፍሪካው የሳውዝ ዲፕ ማዕድን ክምችት በልጦ ሊሆን ይችላል። ይህ ግዙፍ የወርቅ ክምችት በቻይና መገኘቱ የአገሪቱን ኢኮኖሚ በከፍተኛ ደረጃ ሊያሳድግ የሚችል ሲሆን በዓለም አቀፍ የወርቅ ገበያ ላይም የራሱ የሆነ ተጽዕኖ ሊያሳድር ይችላል ተብሎ ይጠበቃል። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ ለሚያስገነባው አዲስ አየር ማረፊያ 2500 አርሶ አደሮች እንደሚነሱ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለቢቢሲ ተናገሩ። ስራ አስፈጻሚው የኢትዮጵያ አየር መንገድ ለሚያስነሳቸው 20500 አባወራዎች መኖሪያ ቤቶች እንደሚገነባና በሚቀጥለው አመት ህዳር ወር እንደሚያስረክባቸው እንዲሁም በተመሳሳይ ወር የአውሮፕላን ማረፊያ ግንባታውን እንደሚጀምርም ተናግረዋል። አየር መንገዱ በቢሾፍቱ አቅራቢያ አቡሴራ አካባቢ አዲስ የሚገነባው ዓለም አቀፍ አየር ማረፊያ በሚቀጥለው አመት ህዳር ወር እንደሚጀመር አቶ መስፍን ጣሰው ተናግረዋል። በቢሾፍቱ አቅራቢያ ይገነባል የተባለው ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ መሆኑን የገለጹት ዋና ስራ አስፈጻሚው ከመሬታቸው ለሚነሱ 2500 አባወራዎች በኅዳር ወር ወደ አዲሱ መኖሪያቸው እንደሚዛወሩም አስታውቋል። አቶ መስፍን በአካባቢው የግብርና ምርቶች ማቀነባበሪያና የንግድ ተቋማትን ጨምሮ አዳዲስ አገልግሎት መስጫ እንደሚገነቡን ገልጿል። የኢትዮጵያ አየር መንገድ የሚያስገነባው አየር ማረፊያ ግንባታ ከአራት ዓመታት በኋላ የሚጠናቀቅ መሆኑን እና በአፍሪካ ቀዳሚ የሆነ የአውሮፕላን ማረፊያ እንደሚሆንም ተገልጿል። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ አዲሱ አየር መንገድ በአመት 110 ሚሊዮን መንገደኞችን እንደሚያስተናግድም ዋና ስራ አስፈጻሚ ገልጸዋል። በሁለት ምዕራፍ ግንባታው የሚከናወን ይሆናል ያሉት በመጀመሪያው ምዕራፍ 60 ሚሊዮን ተጓዦችን ማስተናገድ የሚችለው ይገነባል። የመጀመሪያው ምዕራፍ ሲጠናቀቅ ደግሞ 50 ሚሊዮን ተጓዦችን የሚያስተናግደው ሁለተኛ ምዕራፍ ይገነባል ብለዋል። የመጀመሪያው ምዕራፍ ግንባታ እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎም ይጠበቃል። ለአመታት በአዲስ አበባ የሚገኘው የቦሌ ዓለም አቀፍ አውሮፕላን ማረፊያ ጥቅም ላይ ሲውል ቆይቷል። የአየር መንገዱ እድገት በጨመረ ቁጥር ለአውሮፕላን ማረፊያው የተለያዩ ማስፋፊያ ሥራዎች ሲከናወኑ ቢቆይም በአመት 25 ሚሊዮን ተጓዦችን ማስተናገድ በሚችልበት የመጨረሻ አቅሙ ላይ መድረሱን አቶ መስፍን አስታውቋል። ይህ ግዙፍ የአየር መንገድ 1.1 ሚሊዮን ስኬር ኪሎ ሜትር ላይ የሚያርፍ የመንገደኞች ተርሚናል እንዲሁም 126190 ስኬር ኪሎ ሜትር ላይ የሚያርፍ ለአየር መንገዱ ድጋፍ የሚሰጡ ተቋማት እንዲሁም 100 ስኬር ኪሎ ሜትር ላይ የሚያርፍ የጭነት አገልግሎት መስጫ እንደሚይዝም ተገልጿል። የኢትዮጵያ አየር መንገድ ከአፍሪካ ልማት ባንክ ጋር ለአዲሱ አየር መንገድ ግንባታ የሚውል የ7.8 ቢሊዮን ዶላር ስምምነት ተፈራርሟል። የኢትዮጵያ አየር መንገድ ለተከታታይ ስድስት ዓመታት የአፍሪካ ምርጥ የአየር መንገድ ከመባል ባለፈ በርካታ ሽልማቶችንም ለማግኘት በቅተዋል። የአልሸባብ ታጣቂዎች ከቅርብ ወራት ወዲህ ዳግም እየተሰባሰቡና ተከታታይ ጥቃቶችን እየፈጸሙ ነው። የሶማሊያው እስላማዊ ታጣቂ ቡድን አልሸባብ ቁልፍ አካባቢዎች ለመቆጣጠር የሚያደርጉትን ጥረት ተከትሎ በተደረገው ውጊያ አሜሪካና ሶማሊያ በታጣቂ ቡድኑ ላይ የአየር ድብደባ መፈጸማቸውን የሶማሊያ መንግስት ገለጸ። ከዋና ከተማይቱ ሞቃዲሾ በስተሰሜን በምትገኘው አዳነኒ አባል ላይ በሚገባ የተቀናጀ የአየር ጥቃት የተፈጸመው አልሸባብ ከተማይቱን ከወረረ ከሰዓታት በኋላ ነው። አልሸባብ ከተማይቱን ሲቆጣጠር ለወታደራዊ ዘመቻ ቁልፍ ማስጀመሪያ ለማድረግ ማቀዱን ተናግሮ ነበር። የሶማሊያ ማስታወቂያ ሚኒስቴር መስሪያ ቤት በኤክስ ገጹ ላይ ባወጣው መግለጫ በአየር ጥቃቱ ከተገደሉ 12 ታጣቂዎች መካከል የእስላማዊ ታጣቂ ቡድን አልሸባብ ከፍተኛ ተዋጊዎች እንደሚገኙበትም ተናግረዋል። አልሻባብ ባለፈው ወር በፕሬዚዳንት ሀሰን ሼክ መሐመድ አጃቢ መኪና ላይ ያነጣጠረ ጥቃት መፈጸሙ ይታወሳል። የታጣቂ ቡድኑ በተደጋጋሚ የፈጸማቸውን ጥቃቶች የሚከታተሉ በሶማሊያ የእስላማዊ ታጣቂ ቡድኖች እንቅስቃሴ ዳግም ሊያንሰራራ ይችላል የሚል ፍርሃታቸውን ገልጸዋል። በደቡብና በመካከለኛው ሶማሊያ ሰፊ አካባቢዎችን የሚቆጣጠሩ አልሻባብ ከመንግስት ጋር ለ20 ዓመታት ያህል ሲዋጋ ቆይቷል። ታጣቂ ቡድኑ የሶማሊያ ፌዴራል መንግስትን በኃይል በማስወገድ እስላማዊ መንግስትን ለመመስረት ይፈልጋል። በአፍሪካ ሕብረት የሚመራው የሰላም አስከባሪ ኃይል እንደ አውሮፓውያኑ አቆጣጠር በ2022 እና በ2023 ታጣቂ ቡድኑ እንዲያፈገፍግና ከማጥቃት ይልቅ መከላከል ላይ እንዲያተኩር አድርጎም ነበር። ቡድኑ በርካታ ተከታታይ ወታደራዊ ጥቃቶች ቢፈጽምም አሁንም በሶማሊያ ትልቅ ስጋት ሆኖ ቀጥሏል። ረቡዕ ረፋድ ላይ የሶማሊያ መከላከያና የአሜሪካ አፍሪካ ኮማንድ የፈጸሙት የአየር ድብደባ በታጣቂዎች የሚፈጠረውን ስጋት ለማስወገድ ያለመ መሆኑን የማስታወቂያ ሚኒስትር አስታውቋል። በጥቃቱ ታጣቂዎቹ እንደ መሰባሰቢያና ና እንደ ምሽግ ይጠቀሙበት የነበረው ስፍራ ተመትቷል ካሉ በኋላ ከምንም በላይ በሰላማዊ ሰዎች ላይ ጉዳት አልደረሰም ብለዋል። በመካከለኛው ሸበሌ ክልል የሚገኘው አዳኒ አባል እንደ አውሮፓውያን አቆጣጠር በ2016 በአልሸባብ ቁጥጥር ስር ከዋለ በኋላ የፌዴራል መንግስቱ ጦር በ2022 መልሶ ይዞታል። ረቡዕ ዕለት የአልሸባብ ተዋጊዎች ከተማይቱን ከወረሩ በኋላ በማለዳ ከባድ ውጊያ መቀስቀሱ ተነግሯል። በኋላም ቡድኑ ከተማዋን በቁጥጥሩ ስር ማዋሉን የገለጸ ሲሆን ሁለት የአካባቢው ነዋሪዎችም ለኤኤፍፒ የዜና ወኪል ታጣቂዎች አዳና ያባልን መቆጣጠራቸውን አረጋግጠዋል። በአሁኑ ወቅት ከተማዋ በማን ቁጥጥር ስር እንደሆነች መንግስት በመግለጫው ላይ ያለው ነገር የለም። ፕሬዚዳንት ሐሰን ሼክ መሐመድ ባለፈው ወር ከተማዋን የጎበኙ ሲሆን የጦር አዛዦችን አግኝተው ታጣቂዎችን ለመውጋት አካባቢው ያለውን ስትራቴጂካዊ ፋይዳን ጠቁመዋል። በሌላ ዜና የብሔራዊ ጦር ኃይሉ ሐሙስ ዕለት በባይዶዋ ከተማ አቅራቢያ በሚገኝ የጦር ሰፈር ላይ ጥቃት ለማድረስ የሞከሩ ቢያንስ 35 ተዋጊዎችን መግደሉን ሚኒስትሩ አስታውቋል። ፕሬዚዳንት ማህሙድ አልሻባብ የሚያደርገውን ተከታታይ ጥቃትና ግስጋሴ ያጣጣሉ ሲሆን፣ አልፎ አልፎም በጦር ሜዳ የሚገጥሙ ሽንፈቶች የሚጠበቁ ናቸው ብለዋል። አክለውም መንግሥታቸው ታጣቂዎችን ለማሸነፍ ቆርጦ መነሳቱን ገልጸዋል። ውድ የኤችጄም ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን።